ምናልባት ሬስቶራንት ውስጥ የመቃብር ቦታን ማግኘት ትንሽ ለማመን ቢያዳግትም ይህ በእንድ የሚገኘው ሬስቶራንት ግን ኖ ከበድን ሬሳዎች ጋር እየተጋፋቸው ማዕዳችሁን ተቋድሱ ይለናል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ እነሆ ለዛሬም በመቃብር ውስጥ ከተገነባው ምግብ ቤት አንስተን ዓለም ላይ የተገኙ አስገራሚ መካነ መቃብሮችን ልናስቃኛችሁ ነውና አብራችሁን ቆዩ። እነሆ የምስራች! ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት በማለቡ መብራት ላይ ያስገነባ ካለው እጅግ ውብና ዘመናዊ የመኖሪያ መንደር ላይ ብዙዎችን የቤት ባለቤት ማድረጉ ይታወቃል። እነሆ አሁን ደግሞ የእርሶ ተራ ነውና ከዚህ መንደራችን ላይ የመጨረሻውንና ወደ ተራራ እይታ ያለውን ብሎክ በማይታመን የዋጋ ጥናሽ የግሎ ያድርጉት እንሎታለን። በዚህ ብሎክ ላይም ከስቱዲዮ እስከ ባለ አራት ኝታ ክፍል የሚገኝ ሲሆን በ8% ቅድመ ክፍያ ብቻ የቤት ባለቤት መሆን ይችላሉ። ቀድመው ለመጡ ደንበኞች የ30% ልዩ ቅናሽ ያዘጋጀን ሲሆን በ40 60 የባንክ ብድር ተጠቅመው አሁኑኑ የቤት ባለቤት ይሁኑ። ለበለጠ መረጃ በ0922 3696 ወይም በ0973 83 5657 ይደውሉ። ስምንተኛ ሬስቶራንትና መካነ መቃብር። በሬስቶራንቶች አሊያም የምግብ ቤት ቦታዎች ላይ የመቃብር ቦታን ማግኘት ትንሽ ለማመን ቢያዳግትም በሕንድ አህማዳብ ከተማ የሚገኘው ላኪ እየተባለ የሚጠራው ሬስቶራንት ግን ኑ ከበድን ሬሳዎች ጋር እየተጋፋችሁ ማዕዳችሁን ተቋድሶ ይለናል። ምክንያቱም ደግሞ ይህ ሬስቶራንት እየተገነባው በድሮ የመቃብር ስፍራ ቦታ ሲሆን ነገሩ እንዲህ ነው። የሬስቶራንቱ ባለቤት የሆነው ክሪሽናን ኩቲ በጊዜው ሬስቶራንቱን ለመስራት ሲያስብና ያገኘው ቦታ የመቃብር ስፍራ መሆኑን ሲገነዘብ መቃብሮቹን ከማ አንቀሳቀስ ወይም በላያቸው ላይ ከመገንባት ይልቅ ባልተለመደ መልኩ ምግብ ቤቱን በነባሮቹ መቃብሮች ዙሪያ በመገንባት ወደ ልዩ መስህብና ልዩ ወደሆነ ሬስቶራንት ቀይሮታል። ታዲያ ይህ ያልተለመደ አቀማመጥ ደንበኞች የተቀበሩ ሰዎች አጠገብ ሆነው ምግባቸውን እንዲመገቡ ከማስቻሉን ባለፈ የሬስቶራንቱ ባለቤት ከሙታን አጠገብ ሆነው ምግብ መመገብ የመልካም እድል ምልክት እንደሆነ ሲናገር ይደመጣል። ይህም እሳቤውም ታዲያ ምግብ ቤቱ ያስመዘገበው ስኬት ያረጋገጠለት በሚመስል መልኩ በርከት ያሉ ደንበኞች ወደዚህ ስፍራ ጎራ እያሉ ምግባቸውን የሚያጣጥሙ ሲሆን፣ ቦታው አስፈሪና ከሞት ጋር የተቆራኘ ድባብ ስላለው ተቋሙ በየቀኑ በርካታ ጉጉት ያደረባቸው ጎብኚዎችን ይስባል። በዚህም ታዲያ በሙታኑ መቃብር ላይ ያሻቸውን ምግብ እያዘዙ ሲመገቡ ማየት ለብዙዎች አግራሞትን ያጭራል። ሰባተኛ ሙታንን ከስርቆት የሚጠብቁ የብረት መያዣዎች አንድ ሰው በዩናይትድ ኪንግደም ውስጥ ባሉ ታሪካዊ መቃብር ስፍራዎች ውስጥ ለመጎብኘት ከፈለገ በመቀስበት አስፈሪ ፊልሞች ላይ እንደምናየው አይነት እነዚህን የአሮጌ መቃብሮችን የሚሸፍኑ የብረት መያዣዎችን ማየቱ የተለመደ ሲሆን፣ ታዲያ የእነዚህ ብረቶች ዓላማም ከመካነ መቃብርነት በዘለለ ሌላ ታሪክ ያለው ሲሆን፣ ይህም በወቅቱ የነበረን ከባድ የሙታን ዝርፊያን ለመከላከል ታስቦ ነበር። ይህም ታዲያ በ19ኛው መቶ ክፍለ ዘመን መጀመሪያ ላይ ብሪታንያ የሚገኙ የሕክምና ትምህርት ቤቶች የአካል ጥናት ለማድረግ ከፍተኛ የሆነ የአስክሬን እጥረት አጋጥሟቸው ስለነበር ይህንን አጋጣሚ እንደ መልካም የተጠቀሙ አንዳንድ አካላት በቅርቡ የተቀበሩ ትኩስ አስክሬኖችን እየተከታተሉ እያወጡ ለሕክምና ተቋማት በመሸጥ የተካኑ የመቃብር ዘራፊዎች ለመሆን በቁ። ታዲያ ይህ ድርጊት እየተባባሰ ሲመጣ በሀዘን ላይ ያሉ ቤተሰቦች እንባቸው ሳይደርቅ የሚወዷቸው ሰዎች ተቀብረውም እንኳን እንዳ እንዳላረፉ በማሰብ ይህንንም ጉዳይ ለአንዴና ለመጨረሻ ጊዜ ለማስቀርስ ሲሉ ይህንን ሞርተሴፍ የተሰኘ የብረት መዝጊያ ያዘጋጁ ሲሆን አንዳንዶቹ ዲዛይኖች ሌቦችን ለመከላከል የተወሳሰቡ የመቆለፊያ ዘዴዎችን እንዲሁም የተጠላለፉ የፌሮ ብረቶች ይጠቀሙ ነው። ታዲያ የነዚህ መሳሪያዎች ግልጋሎት ስርቆቱን በማዘግየት አስክሬኑን ለማበስበስ በቂ ጊዜ በመስጠት ለአናቶሚስቶች ጥቅም የለሽ በማድረግ አይነተኛ ሚናን ከመጫወታቸውን ባለፈ በሂደት ጠንከር ያሉ ሕጎች በመውጣታቸው ይህ የስርቆት ልምምድ ከናካቴው ሊቀር ችሏል። ስድስተኛ የወንበዴዎቹ የወርቅ መካነ መቃብር። በሩሲያ ውስጥ ከ1990ዎቹ ከሶቪየት ኅብረት ውድቀት በኋላ ብዛት ያላቸው የተቀነባበሩ ወንጀሎች በአገሪቷ ተንሰራፍቶ የነበሩ ሲሆን ምንም እንኳን የብዙ ወንበዴዎች የግፍ ኃጢአትና የህገወጥነት ሥራ እስከ ሕይወት ፍጻሜያቸው ተከትሏቸው ቢሄድም አንዳንዶች ግን ሥራቸው በመቃብሮቻቸው እንኳን ተከትሏቸው መቃብር ስፍራዎች ላይ ጭምር ይታያል። በዚህም ታዲያ የነዚህ የሩሲያ ማፊያዎች የመካነ መቃብሮችና ሐውልቶች ልክ መልካም ሥራ እንደሰራ ሰው በወርቅ አሸብርቀውና አምረው ተሰርቶ የሚገኙ ሲሆን ከነዚህ መካከል የታዋቂው ማፊያ ቪያቸስላቭ ኢቫንኮቭ አንዱ ሲሆን በሩሲያና በአሜሪካ የግፍ ዘመቻዎች ላይ አዛዥ የነበረው ታዋቂ ወንበዴ በ2009 በደረሰበት ጥቃት ሕይወቱ ቢያልፍም በመቃብሩ ላይ ግን እንደ አንድ የሀገር መሪ በታላቅ ሞገስ ቆሞ የሚያሳይ ሀውልቱና በሚያስደንቁ የአበባ ጉንጉኖች በክብር ቆሞ ይታያል። አምስተኛ ፍቅር እስከ መቃብር ይህ የፓሪስ ፔሬ ላቻይስ እየተባለ የሚጠራው የመቃብር ቦታ ስፍር ቁጥር የሌላቸው የጥበብና ብዙ ታሪኮችን የያዙ መቃብሮች መኖሪያ እንደሆነ ቢታወቅም ከነዚህ ሁለቱ ግን ለየት ባሉ ታሪኮቻቸው ተለይተው የሚወጡ ናቸው። በዚህም ታዲያ ይህ መካነ መቃብር ፍቅርን የሚወክል አፈ ታሪክ እንዳለው የሚነገርለት ሲሆን መቃብሩ በ1942 ዓ ም ከዚህ ዓለም በሞት የተለየው ፈርናንድ አርቤሎት አስደናቂ መታሰቢያ ሲሆን ይህም ታዲያ አርቤሎት የተቆረጠ ጭንቅላት ሲጭኑ ሲያሳይ፣ ይህም ባለቤታቸው ሄንሪት ማሪ ሉዊዝ ጊኬልን እንደሚወክል ይታመናል። ዘገባዎች እንደሚሉት ከሆነ የአርቤሎት የመጨረሻ ምኞት ፊቷን ለዘላለም ማየት ስለነበር፣ ይህም ስሜት በጣም ጥልቅ ከመሆኑ የተነሳ የቅርጻ ቅርጽ ባለሙያው በመጠኑም ቢሆን የሰውየውን ስሜት ከገለጸ በማለት ይህንን ቅርጽ ሰርቷል። አራተኛ ትልቁ የፍቅር ሐውልት እጅግ የበረታ ሐዘን በበርካታ መንገዶች ሊገለጽ ቢችልም የማክዶናግ ቤተሰብ በሟች ልጃቸው ቻርሊ ሞት የተሰማቸውን ሐዘን የገለጹበት መንገድ ግን ይለያል። ይህም ከዘመድ አዝማድ 165000 ዶላር የሚጠጋ በማሰባሰብ የሚያስደንቅ ሞገስና ገጽታ ያለው ሐውልት በማሰራት ሲሆን እንደ አውሮፓውያን አቆጣጠር በ2023 ህይወቱን ያጣው የ21 ዓመቱ አይሪሽ ሰው ከእልፈቱ በኋላ 15 ጫማ ቁመት ያሉና ሶስት የመቃብር ቦታዎችን የሚሸፍነው ይህንን ትልቅ ሐውልት ባንዲራዎች፣ ሰይፍ በተሸከሙ መላእክቶችና የመጨረሻው የጌታ ራት የሚመስል ምስል የተቀረጸበት ሐውልት ቆሞለታል። ከዚህም በተጨማሪ የተወሳሰቡ ግን ብዙ የልጁን ማንነት የሚገልጹ እንደ መኪና፣ ስልክ፣ የፀሐይ መነፅር፣ ሮሌክስና ሌላው ቀርቶ የሚወደው መጠጥ ሳይቀር ለማስታወሻነት አብረው ተቀርጸውለታል። ይሁን እንጂ የመታሰቢያ ሐውልቱ አንዳንድ ተቃውሞችን ቢያስነሳም ቤተሰቦቹ ግን ይህ መብታቸው እንደሆነና ሀዘናቸውን የሚወጡበት መንገድ እንደሆነ ምላሽ ሰጥተዋል። ሶስተኛ ያልሞተ ሰው መቃብር። በአሜሪካ የቨርሞንት ግዛት በሚገኘው በኤቨርግሪን የመቃብር ስፍራ የዶክተር ቲሞቲ ስሚዝ እጅግ ያልተለመደ መቃብር የሚገኝ ሲሆን በ1893 ዓ ም ዶክተር ስሚዝ በመቃብራቸው ላይ ልዩ የሆነ ገጽታ ያለውና ላዩ ላይ መስኮትና ደውል የተገጠመለት የድንጋይ ንጣፍ እንዲካተታዘው ነበር የሞቱት። ታዲያ ይህ እንግዳ የሆነ ሀሳብ የመነጫው በህይወት እያሉ ለመቀበር ከነበራቸው ከፍተኛ ፍራቻ ሲሆን ለዚህም ምክንያታቸው የነበረው ደግሞ በዛን ዘመን በሕክምና ስህተት በተለያዩ ምክንያቶች የሰውን ልጅ ነፍሱ ሳትወጣ ሞቷል እያሉ ይቀብሩ ስለነበርና እንዲህ ያለው ገጠመኝ እንዳይገጥማቸው በመፍራት ነበር። በዚህም ታዲያ በመቃብራቸው ውስጥ የአየር ማስገቢያ ቱቦና ከእንቅልፋቸው ቢነቁ እንኳ እርዳታ ለመጠየቅ ምልክት እንዲሰጡ የሚያስችላቸው በእጃቸው የተቀመጠ ደውል ይገኙበታል። በመጨረሻው ላይ የመስታወት መስኮት የተተከለበት ይህ ክፍል ሰራው ከቀብር በኋላ ማንኛውም ሰው ፊታቸውን በቀጥታ አይቶ መሞታቸውን እንዲያረጋግጥ ለማስቻል በሚል ነው። ሁለተኛ፣ የሮማኒያ መንደር መቃብር የመቃብር ስፍራዎች ብዙውን ጊዜ ፍርሃትን የሚያጭሩ ቢሆንም ይህ በትንሿ የሮማንያ መንደር የሚገኘውና ሜር ሴሜትሪ በመባል የሚታወቀው ይህ የመቃብር ስፍራ ግን እዚያ የተቀበሩትን ሰዎች ሕይወትና አንዳንዴም አሟሟቱን የሚያወሱ አስደናቂ ምስሎችና መስቀሎች የያዘ ሲሆን ይህም ልማድ የተጀመረው ታዲያ በ1992 ገና በ14 ዓመቱ የእንጨት መስቀሎችን በመቅረጽ ከሚተዳደረው ስታን ዩአን ፓትራሽ ከተባለ የአካባቢው የእጅ ባለሙያ ነበር። ከጊዜ በኋላ በቀለማት ያሸበረቁ ስዕሎችንና ሀውልቶቻቸውን በአስቂኝ ግጥሞች ማስጌጥ የጀመረ ውስታን በጽሑፎቹ ላይ እያንዳንዳቸው የሟችን ስብዕናና ሙያ እንዲሁም ያለፉበትን ሁኔታ ፍንጭ የሚሰጡ ነበሩ። እናም እንዲም አለ ለማለት ያህል ዓለማችን ላይ ያሉን መካነ መቃብር የቃኘንበት ቪዲያችን ይህንን ይመስል ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር